ሰላም ጤና ይስጥልን ውድ ቤተሰቦቻችን፣ እንደምናምሽታችኋል። ከመዝገበ ፍሬ ሚዲያ የሳቱን አበይት ጉዳዮች ወደ እናንተ እናደርሳለን። እስከ ፍጻሜ ድረስ አብራችሁን ቆዩ። አንድ የቻይና ባንክ ለቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ግንባታ 500 ሚሊዮን ዶላር ለመስጠት ቃል መግባቱን አስታወቀ። እኔንና መሰል ጉዳዮችን ወደ እናንተ እናደርሳለን። በድጋሜ አብራችሁን ቆዩ።

አንድ የቻይና ባንክ ለቢሸፍቱ ዓለም አቀፍ አውሮፕላን ማረፊያ ግንባታ 500 ሚሊዮን ዶላር ለመስጠት ቃል መግባቱን አስታውቋል። ለሚጋ ፕሮጀክት ግንባታ የግማሽ ቢሊዮን ዶላር የፋይናንስ አቅርቦት መገኘቱን ያረጋገጡት የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ መስፍን ጣሰው የባንኩን ስም በይፋ ከመግለጽ ተቆጥበዋል። ዋና ስራ አስፈጻሚውም በሞሮኮ ራባት እየተካሄደ ከሚገኘው የአፍሪካ ኢንቨስትመንት ፎረም ጎን ለጎን ከመገናኛ ብዙሀን ጋር በነበራቸው ቆይታ የቁርጠኝነት ከዓለም አቀፍ የፋይናንስ ተቋማት እየጨመረ የመጣውን ፍላጎት ያሳያል ሲሉ ተናግሯል። በሁሉም የዓለም ክፍሎች ማለትም በመካከለኛው ምስራቅ በቻይና፣ ህንድ፣ አውሮፓ እና ሰሜን አሜሪካ ካሉ ከበርካታ የፋይናንስ ተቋማት ጋር እየተነጋገርን ነው፣ ከአበዳሪ ተቋማት እያገኘን ያለን ምላሽም አዎንታዊ ነው ሲሉ አስረድተዋል። በቢሾፍቱ ከተማ አቅራቢያ ከሚገነባው አዲሱ የአውሮፕላን ማረፊያ የመሬት ግዥን መልሶ የማቋቋምንና የፋይናንስ ወጪዎችን ጨምሮ 125 ቢሊዮን የአሜሪካን ዶላር እንደሚያስወጣ ገምተዋል። በአጠቃላይ ወጪው ወደ 8 ቢሊዮን ዶላር ያህል ደግሞ በግሉ ዘርፍ የፋይናንስ አቅርቦት ይሸፍናል ተብሎ ይጠበቃል። ታንዛኒያ ከአውሮፓ ህብረት ጋር ያላትን አንዳንድ ስምምነቶች ለመተው ጊዜው አሁን ነው ተባለም። የአውሮፓ ህብረት ፓርላማ በታንዛኒያ ድህረ ምርጫ ቀውስ ላይ የውሳኔ ሀሳብ እንደ ማሰናዳቱ ወደ ጤናማ ትብብሮች ለመሸጋገር ጊዜው አሁን ነው ሲሉ ሞዴስት ዶሱ ለስፑትኒክ አፍሪካ ተናግረዋል። የታንዛኒያ የኢንተርኔት ፖሊሲ የአፍሪካን ሀብቶች ለማግኘት በሚፈልጉ ምዕራባውያን አገሮች ተጽዕኖ ሊደረግበት ይችላል ሲሉ እምነታቸውን አጋርተዋል። እነዚህን ሀብቶች ይፈልጋሉ። ነገር ግን አሁን ያሉት ባለስልጣናት እንዲኖራቸው እየፈቀዱ ስለሆነም ባለስልጣናቱን ህጋዊነት ለማሳጣት መንገድ ይፈልጋሉ ሲሉ ዶሱ ተናግረዋል እንደ ፈረንሳይ እንግሊዝና ቤልጂየም ያሉ ሀገራት በታንዛኒያ የተቃውሞ ሰልፎችን ሊደግፉ ይችላሉ ብለዋል ዓለም አቀፍ የወንጀለኞች ፍርድ ቤትም በታንዛኒያ ጉዳዮች ውስጥ ጣልቃ ሊገባ እንደሚችልም አክለዋል። ይህ ፍርድ ቤት ፍትሐዊ አለመሆኑ ግልጽ ነው፣ ድርብ መስፈርት ይጠቀማል፣ የራሱን ርአይ የማያጋሩ ደካማ ሀገራት መሪዎችን ብቻ ይዳኛል ሲሉ ገልጸዋል። ህዳር 16 ቀን ታንዛኒያ የአውሮፓ ህብረት ፓርላማ በታንዛኒያ ውስጥ ክስ ስለቀረበባቸው የሰብአዊ መብት ጥሰቶች ውይይት ለማካሄድ ማቀዱን ተከትሎ በፖለቲካዊ ጣልቃ ገብነት ላይ ማስጠ ማስጠንቀቂያ ሰጣለች። የኬንያ ከፍተኛ ፍርድ ቤት ጠበቃ የሆኑት አፍሪካ ህብረት በአለም አቀፍ ወንጀለኞች ፍርድ ማሻሻያ እና ሚዛናዊነት እንዲኖር ለመጠየቅ ማበር አለበት ብለዋል። በታሪክ አይሲሲ በአፍሪካ በሚገኙት ሀገራት ላይ ዩጋንዳ ኮንጎ ዲሞክራሲያዊ ሪፐብሊክ፣ ሱዳን በእርግጥም ኬንያ ውስጥ ንቁ ተሳትፎ አድርጓል። በርካታ ቀጣይ ምርመራዎች አሁንም በአህጉሪቱ ላይ ያተኩረ ናቸው ሲሉ ክሪስቶፈር ኦይር ለስፑትኒክ አፍሪካ ተናግረዋል። የአፍሪካን ማዕከል ያደረገ የረጅም ጊዜ የክስ ሂደት አድሏል የሚለውን አስተሳሰብ እንደፈጠረ የገለጹት ጠበቃው የስጋት በአፍሪካ ህብረት ዘንድ በጥልቀት ይስተጋባል ብለዋል። ኦይር የጋራ እርምጃ የመወሰድ አስፈላጊነትን አጽንኦት ሰጥተዋል። የአፍሪካ ህብረት በአለም አቀፉ ደረጃ የተባበረ ድምፅ በማሰማት በአለም አቀፉ ወንጀለኞች ፍርድ ቤት ማሻሻያ እንዲደረግ ፍትሐዊ የሆነ አለም አቀፍ ውክልና፣ ፍትሐዊ ምርመራና ሚዛናዊነት እንዲኖር በብርቱ መታከል አለበት ነው ያሉት። ተጠያቂነት በአፍሪካ መንግስታት ላይ ብቻ ሳይሆን አለም አቀፋዊ መሆን አለበት ሲሉም አጥብቆ አንስተው በሰሜናዊ ኃይሎችና በአጋሮቻቸው ላይም መተግበር አለበት ሲሉ አስገንዝበዋል። ቀጠናዊ ተቋማትን ማጠናከርና ሚዛናዊነቱ አካል ሊሆን እንደሚችል የጠቆሙት የህግ ባለሙያው የአፍሪካ ሰብአዊና ዜጎች መብት ፍርድ ቤት ዓለም አቀፍ ወንጀለኞችን የክስ ሂደት የመምራት ስልጣኑ ማስፋት እንደሚችል ተናግረዋል። ይህም ለደቡባዊው አለም በአፍሪካ አውድ ህጋዊነትና ባለቤትነት ላይ የተመሰረተ የፍትህ ስርዓት ያቀርባል ሲሉ አንስተዋል። ለረጅም ጊዜ የመረጋጋት ምልክት ተደርጋ ትታይ የነበረችው ታንዛኒያ አሁን በአዱላዊ አይሲሲ ሌላ ሰለባ የመሆን አደጋ ተጋርጦባታል። በአገሪቱ የድኅረ ምርጫ ሰልፎች እየታዩ ሲሆን ተንታኞች እንደሚሉት ይህ አጋጣሚ የውጭ አካላት የመንግስታትን ለማተራመስ ሊጠቀሙበት ይችላሉ። አይሲሲም በዚህ ውስጥ ሚና ለመጫወት በዝግጅት ላይ መሆኑን ገልጿል። ይህም ኦይር ለአፍሪካ የጋራ እርምጃ ተቋማዊ አቅም ግንባታ ያቀረቡትን ጥሪ አንገብጋቢነት አጉልቶ ያሳያል። የአፍሪካ ሀብት ሀገሪቱን ከማልማት ይልቅ ምዕራባውያንን ለማበልጸግ እየዋለ ነው ተባለ። ቀኝ ገዢዎች የአፍሪካውያንን ሰብአዊ ክብር በመንጠቅና ሀብታችንን በመዝረፍ ዛሬ ያለንበት ላይ ጥለውናል ሲሉ ፓን አፍሪካኒስቱ ካባላጆን ለስፑትኒክ አፍሪካ ተናግረዋል። ምዕራባውያን እና አጋሮቻቸው በአፍሪካ ላይ ላደረሱት በደል ካሳ ማቅረብ ግዴታቸው መሆኑን በመዘንጋት በምድራቸው ካደረጉት በተቃራኒ ጥቅማቸውን ብቻ ማስከበር መብታቸው አድርገውታል ብለዋል። በሁለተኛው የዓለም ጦርነት አይሁዶችን የበደሉት ጀርመኖች ጉዳት እንዲጠግኑ ተገደዱ። እንግዲያውም በመጀመሪያው የዓለም ጦርነት ወቅት በጀርመን ቅስቀሳ ምክንያት በመጀመሪያው የዓለም ጦርነት ከተሳተፉት እንደ ብሪታንያ፣ ፈረንሳይ ላሉ አገሮች ካሳ እንዲከፍሉ ተገደዱ። ስለዚህ ጀርመን ጉዳት ለመጠገን ተገደደች። ለአፍሪካ ሲሆን ግን አሻፈረኝ ማለትን መርጠውታል ሲሉ አስተውለዋል። ካባላጆን የድርጊቱ ባለቤቶች ባይቀበሉትም ቀኝ ግዛት በሰው ልጆች ላይ የተፈጸመ ወንጀል መሆኑን በራስ ለመወሰንና ካሳ እንዲከፈል ለማስገደድ መቆም እንደሚገባ አሳስበዋል። የካሳ አጀንዳ ውጤታማ በሆነ መንገድ እንዲሳካና ወደ ጠረጴዛም አምጥቶ በአውሮፓ ሕብረት ላይ በቀድሞ ቀኝ ገዢዎች ላይ ጫና ለመፍጠር መደራጀትና መዋቅሮችን መገንባት እንደሚያስፈልግ ገልጸዋል። ውድ ቤተሰቦቻችን ከመዝገበ ፍሬ ሚዲያ ሰዓቱን ጠብቀው ሲደርሱላቸው የነበሩ መረጃዎች ይህንን ይመስላሉ። በሌሎች ጉዳዮች ላይም ዳግም እስክንገናኝ ድረስ ሰላም ሁኑ። ሰብስክራይብና ኮሜንት ማድረጋችሁን አትርሱ። በያላችሁበት ሰላም ተመኘን። ያገኘናቸው መረጃዎች ሙሉ ከስፑትኒክ ድረገጽ መሆኑን እንጠቁማችሁ።